ሽን ነው ። ስለዚህ ፖሊሲ ወጥቶለት መተግበር አለበት። ሴንሲቲቭ ነጭ አቃታለው፣ ግን በጣም ኢስ ኢምፖርታንት። ከዛ የመጨረሻ ያው አንተ ከመጣ ወዲህ ሲስተሙ ትንሽ ሉዝ ሆነ። ምሬት በሚመለከት ብዙ ምሬት ሰምቻለ። ወደ እናንተ ችግር ከመግባቴ በፊት በሬ የኢትዮጵያ ነው አሉ በጣም ያማራል። ይሄ ሁሉ እኛ የተማርን እኛ የምናቅ እኛ ምንሻል ደሞዛችን አነሰ ያለ ሰው አንድም የሴክተሩን ችግር ሳይናገር ስድስት፣ አልፎ አልፎ የገቡ ሰዎች አሉ። ስድስት ስድስት ሰው ወይም አምስት ሰው ትክክል አይደለም ስለኝ፣ ከመቀሌ ዩኒቨርሲቲ ነው የመጣሁት፣ እዛ የህክምና ትምህርት ቤቱ ኃላፊ ነኝ። ስለዚህ ሞሮፍ ከዩኒቨርሲቲ ሆስፒታል ጋር የተገናኙ አጀንዳዎችን ለማንሳት የፈለኩት፣ አንደኛው የሬዚደንሲ ፕሮግራም አለ። ስፔሻላይዝ የሚያደርጉ ሐኪሞች ያ ፕሮግራም አለ። ይሄ የፋይናንሲንግ ፖሊሲ ጉድለት አለበት። ምክንያቱም አንድ ሬዚደንሲ ሲከፈት በሚኒስትሪ ኦፍ ኤዲኬሽን ስር ነው ያለ ነው። ሚኒስትሪ ኦፍ ኤዲኬሽን ደግሞ ማስተማር ነው ሚሽን ቪዥን ጎሉ ሄልዝ ኬር ሚሽኑ ጎሉም ጎል አይደለም ስለዚህ የኛ ኮሌጅ የኛ ስኩል የሚጠይቀው የዱቲ ክፍያ ምክንያቱም አንድ አንድ ሰርጀን ሲማር ወይም አንድ ኢንተርኔት ሲማር አራት አምስት ስድስት ቲም ሆኖ ነው ምክንያቱም አንዱ አንደኛ ለመማር ስላለበት እነዚህ ዱቲ መከፈል አለበት ይሄ ዱቲ ባጀት የለውም ለምን ልክ በባጀት ኮድ አለው አለ ከገንዘብ ሚኒስቴር ሲመጣ እዛ ላይ የነዚህ ባጀቶች ምንድናቸው ኦቨርሎድ እና ጥቅማጥቅም በሚኒል ነው ያለው ጥቅማ ጥቅም ተብሎ ለኮሌጁ የሚመጣው ምክንያቱም ኢትስ ኖት ኢን ዘ ሚሽን ኦፍ ሚኒስትሪ ኦፍ ኤዱኬሽን ማለት ነው። ስለዚህ ሬዚደንሲ ፕሮግራም ስንከፍት አሁን ብዙ በከፈትን ቁጥር አገሪቱ ትፈልጋለች ተብሎ እንከፍታለን። ኋላ ፋይናንስ ማድረግ እየከበደን መጣ። ከዛ በኋላ ለስድስት ወር የሰሩበትን ሳንከፍላቸው ሬዚደንቶቹ እየቆየን ነው። ስለዚህ ይሄ ፖሊሲ ያስፈልገዋል። አሁን ደሞዛችን ቀርቶ አያውቅም፣ ለምን በጀት ላይ እንስላለን ይሄ ፕሮግራም ሲከፈት ግን በጀት ላይን የለውም፣ እና ደግሞ አስፈላጊ ናቸው ሬዚደንሲ ፕሮግራሞች፣ ስፔሻሊቲ ፕሮግራሞች አስፈላጊ ናቸው። ስለዚህ ፕሮፐርሊ በጀት ላይን ተከፍቶላቸው ቢደረጉ ነው። ሌላኛው የዩኒቨርሲቲ ሆስፒታል መምህራን የፔይመንት ፖሊሲ የለውም። ደሞዝ ብቻ ነው ያለው። ከዛ ውጭ ትንንሽ ፖሊሲዎች እንደፈለግን እንድናረግ እየተገደድን ነው። ኦቨርሎድ የሚባል ፔይመንት አለ። የዲዩቲ ፔይመንት አለ። ይሄም ፖሊሲ ያልወጣለት ስለዚህ፣ እኛ ጋር ለምሳሌ ሬላቲቭሊ ጥሩ ሆስፒታል ነው። ወደ መቶ ስፔሻሊስት አለን። ይሄን ስፔሻሊስት በተለያዩ ስፔሻሊቲ ዲዩቲ ስናስገባ አሁንም ከምንድነው መነሻው? ትምህርት ሚኒስቴር ነው ፋይናንስ የሚያደርገን። ዩኒቨርሲቲ ሆስፒታል ስለሆነ ጤና ጥበቃ ነው ወይላ፣ ኢትስ ሄልዝ ኬር። ስለዚህ ያ ፋይናንስ ትምህርት ሚኒስቴር ደግሞ እንደ አንድ እርሻ ዲፓርትመንት ወይ እንደ አንድ ሳብ ዲፓርትመንት ነው የሚያየው ይሞክራሉ ይህን ስልህ የእኛ ማኔጅመንቶች በጣም ይሞክራሉ፣ ይረዱናል። ግን ተለጥጦ ተለጥጦ ማኔጅ ማድረግ ከሚችሉት በላይ ሆኗል። ስለዚህ ይሄ ነገር ፕሮፐርሊ ሊታሰብበት ይገባል። ሌላኛው እኔ ለምሳሌ ሰርጀሪ ሰራለሁ፣ አሶሲየት ፕሮፌሰር ነኝ፣ ያስተምራለሁ። ሰርጀሪ ምሰራው አይከፈለኝም፣ ወይም ቢከፈልም የሆነ ፖሊሲ የለውም። አሁን አንድ ሂሳብ አስተማሪ አሶሲየት ፕሮፌሰር ሲሆን ወይም አሲስታንት ፕሮፌሰር ሲሆን ያስተምራል ቤቱ ይሄዳል። እኔ አስተምራለሁ ሰርጀሪ ይሰራለሁ። ሰርጀሪ ሰርቼ ሰውየው ይፈታ ይሆን በሽታ ይመጣበት ይሆን እና ብዬ የራሱ የሆነ እንትን አለው ስራ። ስለዚህ ይሄ በጀት ላይ ኖሮት ልክ እንደ ደሞዝ። ይሄ አከፋፈል ሲስተም ከዩኒቨርሲቲ ዩኒቨርሲቲ ይለያያል። አርሲ ዩኒቨርሲቲ ለምሳሌ የሆነ ምናምን ሺ ሊከፍል ይችላል። መቀሌ ዩኒቨርሲቲ ደግሞ የሆነ ነገር ይከፍላል። በጣም የተለያየና ኤራቲክ አሰራር ነው። ስለዚህ የፕሮፌሽናል ኔቸር ታይቶ ፖሊሲ ሊወጣለት ይገባል። አሁንም በዩኒቨርሲቲ ዙሪያ ማለት ነው። ከዛ ከዛ እወጣና ከዚህ ጋርም ካሪር ስትራክቸርም ችግር አለበት። እኔ አሁን ሰርጅን ከሆንኩ ሰባት ዓመቴ ነው ስምንት ዓመቴ ነው። አሁን ዘንድሮ ማስመረቃቸው የኔ ተማሪዎች እኩል እንደኔ ደሞዝ ማግኘት ይጀምራሉ። አሲስታንት ፕሮፌሰር ከሆንኩ ይህ ሁሉ ዓመት መስራቴ ቫሉ የለውም። ፐብሊሽ ስላደረግ ተወሰነ የተወሰነ አሲስታንት ፕሮፌሰር ሆኛለሁ። ፕሮሞትድ ባልሆን ግን የኔ ጓደኛ ለምሳሌ ሲያስተምር የነበረው ሰው እንግዲህ ሰባት ዓመት ሰርጅነው ነው ቆይቶ አሁን የተመረቀው እኩል ደሞዝ ይሰጠዋል። ይሄም ዲስካሬጂንግ ነው። ስለዚህ ካሪር ስትራክቸር በደንብ ሊታሰብበት ይገባል። የመጨረሻው ሴንሲቲቭ ነች፣ ስለ ዱዋል ፕራክቲስ ነው መናገር የምንፈልገው። ዱዋል ፕራክቲስ ወይ ደግሞ ሙን ላይቲንግ ይሉታል። የሐኪም ከርስ ነው ኢትዮጵያ ውስጥ መንግስት ቤት እያገለገልክ የግል ክሊኒክ ከፍተ መስራት አለብ። ይሄ አሰራር ፖሊሲ የለውም፣ ካለውም አናቀውም። አተገባበር ላይም ክፍተት አለው። ስለዚህ ህሊና ያለው ሐኪም የመንግስቱንም ሳይበድል የግሉንም ለማሯሯጥ ይሞክራል። ህሊና የለው ሐኪም ደግሞ እግሩን ብቻ የመንግስት ለምልክት አስቀምጦ የግሉን። ይሄ በጣም ግሬት ኮንሲኩዌንስ አለው። ለምሳሌ እኔ የሐኪም የግል አልሰራም፣ ሀያ አራት ሰዓት ይሄን ሆስፒታል አገለግላለሁ ብዬ ያቺን ደመወዝ ሳገኝ፣ ያም ያለም ሐኪም ፖሊሲ ስለሌለው መርህ መመሪያ ስለሌለው የተሻለ ብርና ላይፍ ሲኖረው እኔ ለምሰራው በጣም ዲስካሬጂንግ ነው። ስለዚህ ብዙ ሀገሮች ዱዋል ፕራክቲስ ላይ ፖሊሲ አላቸው የሚከለክሉ አሉ ወይም የሆነ የሆነ የሆነ ነገር ኢት ኢዝ አሁን ላለው አንደኛው መፍትሄ የዱዋል ፕራክቲስ ፖሊሲ ስለሌለን ነው። ስለዚህ ኢንተር ሄልዝ ኢኮኖሚክሱ ታይቶ የትኛው የዋጠዋል ምክንያቱም 90% የሚሆነው ኢትዮጵያ የሚታከመው የመንግስት ሶስት ሴታፕ ላይ ነው። ትንሾቹ ናቸው የግል አፎርድ የሚያደርጉት ብዬ አስባለሁ። ምክንያቱም ድህ ህዝብ ነን። ፐር ካፒታ ኢንካማችን የሆነ ዶላር በቀን ነው። ስለዚህ እነሱን ሰርቭ ምናደርግ ከሆነ ያ የመንግስት ቤት የሚገለገልበት ፎርዛት ማተር ኤረርም አለ። እስከ 15 ሰዓት ወጥተህ ማታ ክሊኒካ ምሽተ ስሰራ እስከ ማታ 5 ሰዓት ተንፍስ ተንፍስ እያልክ ስታመሽ በነጋታው የመንግስት ስራን አፌክት ያደርገዋል። ስለዚህ ይሄ ታስቦ ይሄንን እንደ ሳጀሽን ነው፣ ስለዚህ ፖሊሲ ወቶለት መተግበር አለበት። ሴንሲቲቭ ነች አውቃት አለው። ግን በጣም ኢስ ኢምፖርታንት። ከዛ የመጨረሻ ያው አንተ ከመጣ ወዲህ ሲስተሙ ትንሽ ሉዝ ሆነ፣ ያስተማርናቸው ሰዎች እየቀሩብን ነው። ስፔሻሊስት እናስተምርና ከኛ ድሮ አይቻልም ነበር ከአንተ በፊት በነበረው በቃ እንዳይሄዱ ምክንያቱም መቀሌ ካስተማረው መቀሌ መጥቶ መስራት አለበት ግዴታው መጨረስ አለበት ወይ ደግሞ ይክፈል ካልከፈለ በፍርድ ቤት በምናምን በምናምን ለምን ሰዎች ሪሞት ያሉ ቦታዎች ጂኦግራፊካሊ ዲስአድቫንቴጅ ሊሆኑ ቦታዎች አዲስ አበባ መምጣት ይፈልጋሉ ስለዚህ አስተምረህ ይቀልጣሉ ሐረማያ ዩኒቨርሲቲ በደንብ አውቀዋለሁ እኔ ብዙ ጓደኞች ይሰራሉ አስተምሮ በሙሉ አዲስ አበባ ነው የሚመጡት እኛ ሬላቲቪሊ እስካሁን ይዘነው ነበረ። አሁን ግን ላስት ዋን የር ወደ አስራ ምናምን ስፔሻሊስቶች ከኛ ወጥተው መጥተው ማገልገል ሲገባቸው አዲስ አበባ ዩኒቨርሲቲ ጳውሎስ ምናምን እየሰሩ ነው። ይህም መታየት አለበት። ዲሞክራሲው ምናምን ሰው ብቻ ይችን ግዴታም መተግበር አለባት ብዬ አስባለሁ። አመሰግናለሁ። እኔ ባለስልጣን ሙሉ በሙሉ እሱ የራሱ ብቻ አይደለም። በሱ ደህንነት ምክንያት የሚፈጠሩ ጉዳዮች ስለሚኖሩ የሚሻለው እዚሁ ሲሆን ነው። ብቻ ደግሞ ሳይሆን ሕክምና እንደምታውቁት በሽተኛው በሚሰጠው መረጃ ላይ የተንተራሰ ፈውስ የመስጠት ብቃት ያድጋል። በሽተኛው ነው ሄነኝ ያለው ችግሩን ሲናገር ሐኪሙ የሚያግዘው። አሁን ጎኔን ሰቀሰቀኝ፣ ለውቂ ሰው መናገር ያስቸግራል። ብዙ አሉ የማይመቹ ነገሮች በእኛ ልምምድ ውስጥ የማይመቹ አሉ። እዛ ስንሄድ እና የአመመን ጎናችን ሆኖ ትከሻዬን ቆረቆረኝ ብለን የማይሆን ነገር ከምንታከም ትረስት ኮሚኒኬሽን ህክምና ውስጥ በጣም ኤቲክስ ኤቲኬት ኤቲኬት ማንስታቸዋል። ከጽዳት ጋር በጣም ኢምፖርታንት ነው በብዙ ምክንያት ስለሚያስፈልግ ሶስቱ ሲያልቁ ወደፊት ባለስልጣኖች እዚሁ ይታከማሉ ብዬ ተስፋ አደርጋለሁ። እንደዛ ቢሆን ጥሩ ነው የሚሆነው። ሄልዝ ኤክስቴንሽን ትኩረት ይሰጠው ትክክለኛ ሀሳብ ነው። ትኩረት ቢሰጠው ይሻላል፣ ብዙ ስራ ስለሚሰራ። ነገር ግን ሄልዝ ኤክስቴንሽን ነው ባክቦን፣ ነርስ ነው ባክቦን፣ ሰርጅን ነው ባክቦን፣ የልብ ነው ልብ የሚያክመው። እንደሱ እንደሱ ከሆነ ጥሩ አይደለም። ቲም ነው፣ ህክምና ቲም ነው፣ ፋንክሽናል ቲም ነው የሚባለው ቲሙ ራሱ መቀስ የሚያቀብለው ላይት የሚያበራውም ሰውዬ ሂስትሪ ፕሮፐርሊ ኢንፎርም የሚያደርገውም ሰውዬ የአይቲ ፕሮፌሽናል ቢሆንም ሁሉ ካልተደመሩ በስተቀረ በህክምና ሰውየውን አልቲሜትሊ ማዳን ያስቸግራል። እና ሁላችሁም የእያንዳንዳችሁ ሙያ ሰው ለማዳን ኢምፖርታንት ነው። ሰው ለማዳን አንዳችሁ ካጎደላችሁ የሚጎል ነገር አለ። በዛ ሀሳብ ቢያዝ ነው ጥሩ የሚሆነው። ምሬት በሚመለከት ያው ብዙ ምሬት፣ ሰምቻለሁ። ወደ እናንተ ችግር ከመግባቴ በፊት በሬ የኢትዮጵያ ነው አሉ በጣም ያማርራል። ለምን ፈጠርከኝ ያል? ስኖር ቀንበር ጭኑብኛል፣ ያሳርሱኛል። ማረሴ ባልከፋ ነው ግን በጅራፍ እየገረፉ ነው የሚያሳርሱኝ እገረፋለሁ ተጭኖብኛል፣ ጉማሬው፣ አርጩሜው፣ ዱላው እያረፈብኝ መከራይ ነው ያለው። በኋላ ስታረድ ደግሞ ስሞት ደግሞ ወግ ደርሶኝ እንደ ሌላው ሰው ማረፍ ሲገባኝ ቆዳዬን ገፋችሁ ጫማ እሾህ ላይ ጭቃ ላይ ምናምን ላይ ተረግጡኛላችሁ፣ ቀበቶ ታደርጉኛላችሁ ስጋዬን እንኳን በክብር እንዳትሆኑ፣ በተለይ ኢትዮጵያ ውስጥ ደግሞ ሉካንዳ ቤት ብረት ላይ እንጠለጠልብኛል። ክብር የለውም። ሱፐር ማርኬቶች እነዚህ ፍሪጅ ውስጥ አስቀምጠው ምናምን አይነት ስላልሆነ ማለት፣ ከዛም ሲያልፍ ከበሮ አድርጋችሁ ትደበድቡኛላችሁ፣ እደበደባለሁ ብሎ ኮምፕሌን ያደርጋል። ሁሉም ነገሮች ሲታዩ ትክክል ናቸው። በቆዳው ደጋን ጥጥ እንደሚነደፍ በሱ በአንጀቱ ክር ውብ ሙዚቃዎች ተንቆርቁረው ሰዎች ሀሴት እንደሚያደርጉ እንደሚፈወሱ በሬ አይ በሬን በመብላት ብቻ ሳይሆን በሱ አንጀት ክር ሙዚቃ ባይኖር ኖሮ ከስንት በሽታ በተቸገር ነበረ። በሬ በደከመው ልክ እንደ ሌሎቹ ሳይጣል መጨረሻ ላይም ሰውን ማገልገሉ ጸጋ ነው። ሕክምና ሙያ ባይከፈል አበል፣ ታክስ፣ ምናምን ቤት ባይኖር ቢያንስ ስንት ሰው አድናቸዋል። ስንት ሰው አድናቸዋል። ሰው ከማዳን በላይ እርካታ የለም። ሰው የሚያድን ሰው ብዙ ችግሮች ውስጥም ቢኖር ቢያንስ አድኛለሁ ብሎ በተለይ ደግሞ እንደኛ የሆነ ሰው እንደኛ ማለት ኢትዮጵያ እንግዲህ ትክክልም ባይሆን እኛ ለውጮቹ ምንለው ዊ አር ግራውንድድ አዝ ዌል ኮኔክትድ እንላለን። ሰምሀው ኮኔክትድ ነን። ኮኔክትድ ስለሆን አሁን የምንሠራውን ስራ እዚሁ ብቻ ሳይሆን ክፍያ የምንጠብቀው አንድ ቀን ይከፈላል ብለን አስባለን። አትሊስት ብዙዎቻችን የምትሰሩት ስራና ያተረፋችሁትን ነገር ማየት ጠቃሚ ነው። ይሄ ሁሉ እኛ የተማርን እኛ የምናውቅ እኛ የምንሻል ደሞዛችን አነሰ ያለ ሰው አንድም የሴክተሩን ችግር ሳይናገር ስድስት አልፎ አልፎ የገቡ ሰዎች አሉ። ስድስት ስድስት ሰው ወይም አምስት ሰው ትክክል አይደለም። ትክክል አለም ኢንተርናላይዝ ማድረግ መጀመርም ማስተማርም አለባችሁ። እናንተ ኢንተርናላይዝ ስታደረጉ፣ ባለስልጣን ብላችሁ ጠይቃችሁት የሚያደርጋል፣ ሌላውም ያደርጋል። እናንተ ከወረወራችሁት እኔም ወረውረዋለሁ፣ ባለቤት ያጣል ጉዳዩ። ለምሳሌ ሰዓት ታከብራላችሁ፣ ሐኪሞች ሰዓት ያከብራሉ። አትመልሱልኝ ስለምታውቁት እዛው ይውት ሰዓት ማክበር ላይ ምን አይነት ችግር እንዳለ ሙያውን ጋውኑን ባልነው ልክ አቲቲዩዳችሁ ይመስላል። ሰርቪንግ ነው የማገልግላት አቲቲዩድ ያለበት ጋውን የሚያከብር ነው። ያው አፕሪሺየሽን እንደ ሀገር ያለ ስብራት ነው። የራስን አንድ ሐኪም ካዳ ነው በኋላ ስንት ሰው አመሰግናለሁ። ሌላ ሀገር ያው አበባ ሚላካል ፖስታ ሚላካል ታውቃላችሁ። እንደሱ ሳይሆን ጀስት አመሰግናለሁ ብሎ አድንቆ እንደሚሄድ አላውቅም። ስለ ከፈልኩህን ያከምከኝ ብሎም የሚያስብ ሰው ብዙ ሊሆን ይችላል። ማድነቅ የለም፣ በተለይ ደግሞ የራስ ማድነቅ የለም። የራስ ነገር ሁሌ ርካሽ ነው። ኢትዮጵያ ውስጥ በጣም ምርጥ ሐኪም ቅድም እህቴ እንዳነሳችው እዚህ ምንም አቴንሽን ያላገኘ ሳሙኤል ሲሄድ ሊከበር ይችላል። ምክንያቱም ሙያን ታሳቢ ያደረገው እውቀትን ታሳቢ ያደረገ ሚጨበጥ ፍሬን ታሳቢ ያደረገ የማድነቅ የማመስገን ባህል በጣም አነስተኛ ነው። ስለዚህ ስብሰባ እንኳን ሲመጣ እነዚህ ተሟልተዋል፣ እነዚህ ይቀራሉ አይልም። ሰው ከሳሽ ነው። አፕሪሺሽን የሚባል ነገር በከፍተኛ ደረጃ የለም። ይሄ ደግሞ በህክምና እንደምታውቁት ፖዚቲቭ ኢነርጂ በጣም ብዙ ነገር አለ፣ ብዙ ትርጉም አለ። ኢንተርናላይዝ ማድረግን እናንተ ጋር ማየት አንዲት እናት ነርስ ሲናገሩ የድሮውን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 የፋይር ብርጌድ የሚሰሩ ወንዶች፣ እሳት አደጋ፣ አምቡላንስ ሲጮው በሽተኛ ይዘው የሚሄዱ ሰዎች በከፍተኛ ደረጃ ተፈላጊዎች ናቸው። ያው ሰርፍ አድርጉ ወይም ጠይቁ። እንደዛ ነው። እንደ ጀግና ይወሰዳሉ። በጣም ይወደዳሉ። የኔ ባልኮ እንደዚህ ነው ብሎ መናገርም እንደ ክብር ይወሰዳል። በዛ በህክምና ሙያት ሌላ ሰው ብዙ ላይ ያውቀው ይችላል አሁን እናንተም ውስጥ ያ ክብር እንዲመጣ አንደኛ እርስ በርስ መከባበር። ለምሳሌ ትምህርት ላይ ያሉ ሰዎች ኮምፕሌን የሚያደርጉት ሲኒየሮቻችን አቢውዝ ያደርጉናል ነው፣ አንዱ ኮምፕሌን እሱ ነው። አቢውዝ የሚያደርግ ሲኒየር ሪስፔክት ዲዘርቭ አያደርግም ማለት ነው። ለምን አቢውዝ ያደርጋል? ሁለተኛ ጁኒየሮች ደግሞ ዛሬ ሲኒየርን ማክበር ያው ሲኒየርን ስለማይቀር ስለሚመጣ ያን ክብር እንደሚጎናጸፈው እያሰበ ካልሄደ መከባበሩ እህቴ እንዳለችው መንቀጥቀጡም ቀርቶ በመከባበር ቢሆን የሚያያችውም በዛው ልክ እያከበረ ይሄዳል። እሱን እናንተም አካባቢ መፈተሽ ነው። በመንግስት በኩል ያለውን እኛም ማየት ይኖርብናል። ወደ ፕራይቬት መላክ ቅድም ፕሮፌሰር እንዳነሳው ማለት ነው ሰውየውን በረባ ባረባ ጉዳይ ወደ ግል ሕክምና እንዲሄድ ማድረግ ሁላችሁ አይደላችሁም፣ ግን የሴክተሩ ስብራት ነው፣ የሴክተሩ ችግር ነው። እንደዚህ አይነት ሙያተኞች እናንተ ውስጥ አሉ። እነሱን ነጥለን ካላየን በስተቀር ሙያውን በአጠቃላይ እናንተ በምታወዱ መልኩ ማወደስ እንቸገራለን። አሉ እንደዚ አይነት ሰዎች አንድ አይነት ማሽን ጥቁር አንበሳ ገዝቶ፣ አንድ የግል ሆስፒታል ገዝቶ አዲስ አበባ ውስጥ የግሉ ሁለት ሶስት አራት አምስት አመት ሲሰራ የጥቁር አንበሳ በሁለት ሶስት ወር አራት ወር ይሰበራል። ማሽን ለምን እዚህ ማሽን ከሌለ ማሽን ሰባሪዎች እኛ ውስጥ አሉ። ሰዓት የሚያሳልፉ ሰዎች እኛ ውስጥ አሉ። ከዛም ሲያልፍ አንኢቲክሊ ሰውን የሰው ህይወት አደጋ ውስጥ የሚያስገቡ ሰዎች አሉ ብለን በእናንተ ደረጃ ማንሳት ካልቻል፣ ሴክተሩን ማዘመን መቀየር ያስቸግራል። ማሽን ብቻ ሳይሆን መድኃኒት በሚመለከት ያው ኤክስፓየር ያደረገ መድኃኒት ይቃጠላል። የመንግስት ኤክስፓየር ያደረገ መድኃኒት ተቃጥሏል ተብሎ ሪፖርት ይደረግና ወደ ግል ይዘዋወራል ከተዘዋወረ በኋላ የግሎች አቆይተውት አዲስ መድኃኒት መንግስት ሲገዛ ያ የተቃጠለ የተባለው ይቀየርና አዲሱ ይወጣል። ይሄ የለም ህክምና ውስጥ አታቁም። ሁሌ መድኃኒት የለም የመድኃኒት አቅርቦት ኤጀንሲ መድኃኒት የለውም። ከህክምና ሙያተኞችና በኢንዱስትሪ ውስጥ አክተር ከሆኑ ግለሰቦች ውጪ ይሄ ሊታይ አይችልም።